አቤት ውበት ትላላችሁ ቤተሰብ። በጣም ደስ ብሎኛል። ማርኬ የኔ መልካም ሰው የኔ መርጥ ሰው የሩተይ መከታ ወንድማችን፣ እውነት ለመናገር ደስ ብሎኛል። ሁላችንም የሰው ደስታ ያስደስተናል አይደል ቤተሰብ? ስለዚህ ማርኬና ቤዛ በዚህ ሁኔታ ስላየዋቸው በጣም ደስ ብሎኛል። በጣም ትለያላችሁ። በእናንተ ቪዲዮ እንኳን ባልሰራ በጣም ነው የምታምረው ፈጣሪ አምላክ እንግዲህ ፍቅራችሁን ከዚህ በላይ ይጨምርላችሁ ፈጣሪ አይለያችሁ አግብታችሁ ደግሞ ቁም ነገር ላይ የምትደርሱ ልጆች ያድርጋችሁ እውነት ለመናገር በጣም ደስ ብሎኛል የምሬ ነው የምላችሁ ማሪክ ማለት በጣም አስተዋይ ልጅ እንጃ ይህ ሰው የራሱን ትቶ ለሰው የሚኖር የሚኖር ልጅ ነው። እውነት ለመናገር እኔ አላቅም ብቻ በተለይ ላሩታና ለአሪሱ ያለኝ ቦታ ይለያል። ጌታ ነው የምላችሁ እንግዲህ ማርክ ማለት ለእኔ ምርጥ ሰው ነው። ጌታ እንግዲህ ፈጣሪ ፍቅራችሁን እያብዛላችሁ። ዛሬ እያበደ ነው ቤተሰብ ማለት ነው። እንግዲህ በተለመደ ሰዓት ጠብቁ። እንጠብቃለን በጉጉት የምሬ ነው የምላችሁ እንግዲህ ለዚህ ወግ ያበቃችሁ ምን ለመናገር እንግዲህ የዛሬ እያበደ ነው ትላላችሁ፣ ቤተሰብ በጣም ደስ ብሎኛል። እስኪ የማርኬ እና የቤዛ ደስታ የሚያስደስታችሁ በላይ ካሳዩ ለዚህ ቤት ማለት ነው እና በጣም ደስ ስላለኝ ነው ቤተሰብ ማለት ነው። እና ብዙ ጊዜ በእነሱ ቪዲዮ ለመስራት እፈልጋለሁ፣ ግን ለምን እንደሆነ አላውቅም ለመስራት ተዋለው ማለት ነው። ለምን እንደሆነ አላውቅም። ዛሬ በጣም እንደዚህ ፍቅር ተብሎ ስለመጥቶ ደስ ብሎኛል። እውነት ለመናገር እንግስቲ የሰው ደስታ የሚያስደስታችሁ የሰው ሰው፣ እኔ ብቻ ምን እንዳምላችሁ አላውቅም። ለሰው ያላችሁ ቦታ፣ ትል ላይ ያላችሁ በተለይ ተመልካች ማለት ነው። ትል ላይ ያላችሁ ጌታ፣ እኛ እንላያ እኛ እንለያለን፣ እንጣመራችኋለን በቃ አናጋባቸዋለን እንድንን በቃ ተቃላችኋል፣ ብቻ ደስ ብሎኛል። ማርኬ እያንተ ደስታ ነው እኛ የምንፈልገው ፈጣሪ ደግሞ ለዚህ ወግ ያበቃክ ይህን ቀን ነው እኛ የምንጠብቅ ማለት ነው። እና በጣም ደስ የሚል ጊዜ እያሳለፉ ነው በቤዛና ማርክ ማለት ነው እና እና ደስ ትላላችሁ በጣም ዋው ነው እውነት እስማርቶች።